ወይዘሮ አዳነች አበቤ ሰሞኑን ከሚዲያው ላይ ጠፍተዋል። እንደውም እንደምሰማ ነው ከሆነ የጤና ችግር ነው ተብሎ ነበር። ግን አይተ እንደሆነ ከንቲባ የአዲስ አበባ ከንቲባ እንጂ ሚስ ኢትዮጵያ አይደሉም። የምንለካቸው በሰሩት ስራ የምንለካቸው በፈጠሩት የስራ እድል በምንለካቸው በዘረጉት መንገድ በምንለቅ በምንመዝናቸው በመልካም አስተዳደር እንጂ በከሳሽ ጠቆረች አይደለም። ሚስ ኢትዮጵያ አይደለችም። ማዘነቻ በመሳይ መኮንን አንተ ሀሳብ ስለሌለ ነው። ከፊትም ከኋላም እንደ መንግሥት እርሻ ስፍት ያልከው ለነ መሳይ መኮንን እንደ ህወሓት ባለ ውለት አይደለም። የጀገኑብን ከፍ ያሉብን ሰው የመሰሉን እውቀት ያላቸው የመሰለን ለካ የጠላለውን ስለጠሉልን ተራ ቲክቶከር ይሄን ቢል፣ ይህ ኮመንት የሚያደርጉ ሰዎች ይሄን ቢሉ፣ የፌስቡክ እንትን ሲሉ ሚዲያ ከፍተ ካሜራ አስቀምጠ እንዲህ አይነት ቡና ጠጥቶ ወሬ ታወራለ፣ አሉባልታ ትቀባጥራለ። ለዛ ሁሉ እልቂት መነሻ ለዛ ሁሉ እልቂት መድረሻ ለዛ ሁሉ እልቂት መፈጠም ለዛ ሁሉ ምስቅልቅል ምንጩ የህወሓት ስሁት ፖለቲካዊ ውሳኔና ድምዳሜ ነው። ተው ጦርነት ይቅርባችሁ ሲባሉ አረ እኛ አብላጫ የሆነ ኃይል ስላለን ፌዴራል መንግስቱ ያን የጠነከረ ስላልሆነ የሀገሪቱ ትልቁ ወታደራዊ እዝን ስለመታ ነው። በዚህ ያለውን ብዙም አያስጨንቅም የተደራጀ ሰራዊት የለውም። አሁን መቀሌ ስታዲዮም ውስጥ ፈረስና ውሻ ባንዲራ ቀብቶ አብራት የሚሮጥ ማንም የለም። ገዝግዞ ከጣሉ ካንሰሮቿ አንዱ ስቴት ፓወርን መቀበል አለመፈልጓል ወይ ለመቀበል እድሜዋ መግፋቱ። ጌታቸው ረዳ የተቃዋሚ ፓርቲ አመራር ነው፣ በራሱ አዲስ ፓርቲ እየመጣ ነው። ስለዚህ እጁ ላይ ያለውን ቀሪ ቦምቦች በሙሉ ይወረወራል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ብቻ ባለ ሁለት መኝታ፣ 5.3 ሚሊዮን ብር ባለ ሶስት መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57 ሺ ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና በተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን። ውድ የዮሐንስ ኮርነር ቤተሰቦቻችን እንዴት አላችሁ? አላችሁ ሆይ አለን አለንኛ ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል። ዛሬም በቆይታችን የተለያዩ ርዕሰ ጉዳያችን የምናነሳ ይሆናል። በተለያዩ ርዕሰ ጉዳዮች ላይም የምንነጋገር ይሆናል። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። ምክንያቱም ሼር፣ ሰብስክራይብ መደረጉ የበለጠ ተደራሽነታችንን ስለሚያሰፋልን ማለት ነው። እሱን እርግጠኛ ሁኑ። የፖለቲከኞቻችን ጉድ እና የጌታቸው ረዳ ቦምብ እንመለከተዋለን። ፖለቲከኞቻችን ቅሌታቸውን፣ ጉዳቸውን፣ ገበናቸውን አደባባይ ይዘው መውጣታቸውን ቀጥለዋል። በተለይ ድሮ የምናከብራቸው ብሎ ድሮ ዋው እነኚህ ሰዎች የምንላቸው ሰዎች እለት ቀለት እጅግ አሳፋሪ በሆነ መንገድ እየተገለጡ እያፈርን ነው። ረመን ማን ነው ሰው አይወጣላችሁ ብሎ የረገመን በሚያስብል መልኩ ማለት ነው። ጌታቸው ረዳ የወረወረው ቦምብ የትግራይ ክልል ጊዜያዊ አስተዳደር ላይም አርፏል። ታደሰ ወረደ ምንድን ነው ሐሳቡ የሚለውን በቀጣይ ወዴት ሊሆን ይችላል የሚለውን አመላካች ሆኑ ፍንጮችንም ያሳየ ይመስለኛል። ምንድን ነው ምንድን ነው ጉዳዩ አድማጮቻችን፣ ምንድን ነው ይህ ጉዳይ ተመልካቾቻችን፣ ጉዳይ ወዴት እያመራ ነው የሚለውን እንድንመለከት የሚያደርግ ነው። እኛ እኮ አንድ ፊታችንን የቲቪ የቲቪ ቶክሾ ብንጀምር ይሻለናል። አንዳቸውን እየጠራ ህወት መቼስ እንደ አስቃልትገልን ነው አስቃልትገልን ነው በሳቅልትገልን ነው። እኔ ከሞትኩ ሌላ ሰው መኖር የለበትም ነው ማለት። ዋታውን እያደረገች ያለችው ድሮ በሽጉጥ ያልገደለችንን አካላቶች ዘንድሮ በሳቅ ልትጨርሰን ነው። መቼስ ከሽጉጥ የተረፍነውን ከእሷ ቃታ የተረፍነውን ከእሷ የሞት ድግስ ያመለጥን ሰዎችን በቃ በዚህ ልትጨርሰን ቆርጣ የተነሳች ይመስለኛል። እና በጣም አስቂ ነገሮችን እያደረገች ነው። እሱ እንመለከታለን። ከዛ በፊት ግን እስኪ ጥቂት እነመሳይ መኮንን ሰፈር ደርሰን እንምጣ። እኔ መሳይ መኮንን ሲያድግ ይቆጫል ብዬ አስቤ ነበረ። አሁን እንደማያውቅ ግን መሳይ መኮንን ሲያድግም አይቆጨውም። አይ እንዴት ያለው እንዴት ያለው አላፋሪ ሰው ሆኗል! እናንተ ሰውዬ መሳይ መኮንን ማፈር፣ ይሉኝታ የሚባሉ የሰውነት ክፍሎቹን ሸጦ በልቶታል መሰለኝ። እስቲ ይችን ንግግር ሰምተን እንመለስ። በነገራችን ላይ መስፍን ወይዘሮ አዳነች አበቤ ሰሞኑን ከሚዲያው ላይ ጠፍተዋል። እንደም እንደመሰማነው ከሆነ የጤና ችግር ነው ተብሎ ነበር። ግን አይተ እንደሆነ በጣም የሰውነት መቀነስ እያየንባት ነው። እንደሰማነው በዚህ በቴክኖሎጂ የሰውነት ቆይ ነው። ከንቲቧ ብትወፍር ብትከሳ፣ ቢያምርባት ባያምርባት መሳይ መኮንን ምን አገባው? ከንቲቧ የአዲስ አበባ ከንቲባ እንጂ ሚስ ኢትዮጵያ አይደሉም። የምንለካቸው በሰሩት ስራ የምንለካቸው፣ በፈጠሩት የስራ ድል በምንለካቸው፣ በዘረጉት መንገድ በምንለክ፣ የምንመዝናቸው በመልካም አስተዳደር እንጂ በከሳች ጠቆረች አይደለም። ሚስ ኢትዮጵያ አደለችም። ማዛነች አበቤ ምን አገባኝ፣ ኔ ወፈረች፣ ከሳች። ፖለቲካችን ጥንቡን ጥሎ ፖለቲካችን ጥንቡን ጥሎ ወርዶ አንሶ ምናምን ወገብና አይን አፍንጫ ምናምን እያወሩ ነው። ምን ነው እሚያም ይቅርታ ለቃሉ ደግሜ እጠይቃለሁ ይቅርታ ለቃሉ የሀገሬ ሰው ምን ይላል ሀሳብ የሌለው ሰው ቂጠ ዘንባጣ ነው ይላል መሳይ መኮንን አንተ ሀሳብ ስለሌለ ነው ከፊትም ከኋላም እንደ መንግስት እርሻ ስፍት ያልከው ምን ሆነ ነው ማለት አንተ በወድ ስለማጨክን አታውቅም እንጂ ብዙ ጊዜ እኮ ሰዎች ለጤና ክብደት ለመቀነስ ምናምን ዳይት የሚባል ምግብ ሳይበሉ እሚ እንትን የሚሉበት የሆነ አካሄድ አለ እሺ መሳዬ አንተ በወድ ስለማጨክናችን ምራብ አችልም ምን ሆነ ነው? አንተ አንተ ወደ አምስለወንክ ሰው ሁሉ ቀሮም ሁሉ ይወላል እንደ ይመስል እንዴት አይነት ቅሌት ነው ማለት ሲጀመር፣ ሞራላዊም አይደለም። እኚህ ሴት ምንም ባለስልጣን ቢሆኑ ሴት ናቸው፣ ሴት ናቸው። ሴት ልጅ በባህሪዋ እንዲህ አይነት ኢ ስነ ምግባራዊ የሆነ እንትን በአደባባይ አይወረወርባትም፣ የፈለገ ነገር ቢሆን አንተ ሴት ልጅ የለህም እንዴ? እናት የለህም እንዴ? እህት የለህም እንዴ? ሴት ልጅ በአፈጣጠሯ፣ በመልኳ፣ በምናምን ቡሊ ለማድረግ መሞከር ምን የሚሉት መቆሸሽ ነው? ምን አይነት መደንቆር ነው ይሄ? ምንም ነው እሚያም አንተ ቅዳሴ ሲያልቅበት ቀረርቶ ሞላበት ይላለኝ ሀገር ሰው። አለቀብ፣ ፖለቲካ ጨረስክ በቃ። አውራ እንጂ ወንድ ካለ ስለሌላ ስለሌላ ጠንከር ጠንከር ስላለ ጂኦ ፖለቲካዊ ጉዳይ አውራ ምናምን ምናምን አውራ ዘላለማችሁን ህዋት ህዋት ህዋት ህዋት ስትሉ ኖራችሁ በስተመጨረሻ መጨረሻ ህዋት ስትሄድባችሁ ማንነታችሁ ተገለጠ። በነገራችን ላይ ለነመሳይ መኮንን እንደ ህዋት ባለውለት የለም። የጀገኑብን ከፍ ያሉብን ሰው የመሰሉን እውቀት ያላቸው የመሰለን ለካ የጠላለውን ስለጠሉልን ነው ያኔም ለህወሓት ያለን ጥላቻ አውሮን የናንተን ድንቁርና ማየት አልቻልንም ነበር ምን አይነት ህመምተኞች ናችሁ ዛሬ ሲገባኝ እናንተ ለህወሓት ብቻ አይደለም ጥላቻ ያላችሁ ለድፍሬ የትግራይ ህዝብም ነው እሱ ነው እንደሚያረጋችሁ እንጂ ሀገር ያዳነው ፖለቲካዊ ብስለት የታየበትን የፕሪቶሪያ ስምምነት ተቋማችሁ በዚህ መጠን ይህ እኮ ውርደታችንን ነው የሚያሳየው አለ ያም የሆነ እንዳለ ቡቡዜላ እዛ ቁጭ ብሎ ይህንን ሲነፋ ነበር ምን አገባን እኛ እኛ ምን አገባን? ብትወፍር፣ ብትከሳ ምን አገባኝ እኔ። መልካም የስራ እድል ትፍጠርልኝ፣ ከተማዬን ታልማልኝ፣ ብልሹ አሰራርን ትቀንስልኝ። እ ሚስ ኢትዮጵያ አይደለች ያማል እንዴ? ምን ነው ሚያምን? ፖለቲካ ጥንቡን ጥሎ ፖለቲካ ጥንቡን ጥሎ አናሊሲስ እንደዚህ ኦና ሆኖ በምክንያት በሂደት በውጤት ፖለቲካ መተንተን ተስኖን ፎርካስማት ተራ ቲክቶከር ይሄን ቢል ይቲ ኮመንት የሚያደርጉ ሰዎች ይሄን ቢሉ የፌስቡክ እንትን ሲሉ ሚዲያ ከፍተ ካሜራ አስቀምጠ እንዲህ አይነት ቡና ጠጡ ወሬ ታወራለ፣ አሉባልታ ትቀባጥራለ። ይሄ እኮ የመንደር ሴት እንኳን እንዲህ አይነት ወሬ አታወራ፣ አይጎራም መንደር ውስጥ ራሱ ያሉ ሰዎች ራሱ እንደዚህ ነገር አያወሩ። ቡና ላይ ራሱ እንዲህ አይነት ወሬ የሚያወራው ህሊና የሌለው ሰው፣ እንዲህ አይደረግም። አንተ ኧረ፣ አንተ ሪታው ስታድግ ይቆጫል። ለነገሩ ስታድግም አይቆጭም እንዴ ምን ሆነህ ነው አንተ? አረ በስመ አብ በል። እንዲህ ያለ ይደብራት ገብርኤልን በጣም ነው የሚደብረው። ማለት ምንም ነው ደስ ማይል። ወይ በጣም ይርጅ ነው። እኔ አንዳንድ ሰው ግን ወይ ነው እንዴት ነው? እንዲህ አለማፈር የምትችሉት እንዴት ነው እንደዚህ ይሉንታ የማይሰማችሁ ምን አይነት እኔ ግራ ይገባኛል በእውነት። እንዴ አለ እናንተ ሰዎች የሰው ልጅ ሰው ምን ይለኛልን ካላወቀ ሰው ይታዘበኛልን ከረሳ ነውር ነው ይሄ ይሄ እውነት ይሄ ግሳጤ ነው በእውነት እናንተ ግሳጤ ይገባችኋል ትልቅ ሰው ጠፋ እንደሚገሰጣችሁ እዲህ ምንድነው ይሄ ነገ ደግሞ ሌላም ማጀንዳ ታወራለህ አንተ ግን እንደዚህ አይደረግም ነውር ነው እንደዚህ አይደረግም ይበንዲ እንዳለ ግን ክብርት ከንቲባ በኒውዮርክ ከነበራቸውን ቆይታ አጠናቀው በከተማ ምናምን ጉዳዮች ላይ ማይቲንግ ተገኝተዋል። ምናምን የነበራቸውን ቆይታ አጠናቀው ወደ አዲስ አበባ ተመልሰው በአፍሪካ ኮንቨንሽን ሴንተር ላይ አይተናቸዋል። ጥሩ ነው፣ ጥሩ ነው። በቃ ስራዎችን መስራት ምናምን፣ እኛ የሚያገባን ስራ ነው። ስራዬን ይስሩልኝ እንጂ እንደ ዜጋ፣ ከሳቸው እንደመረጠ ዜጋ፣ ካርዱ እንደሰጠ ዜጋ፣ እንደሾመ ዜጋ፣ እኛን የሾምነው በካርዳችን ኦብቪየስሊ። እንደዚህ ስንል ምንም እንትን አደለም።

ከስሙ በፊት ያለ ቅጽር ይበልጠዋል። ዶክተር ምናምን የሚባሉ ሰዎች ረዲያ አፈርነ አፈርነ አፈርነ በእጅጉ አፈርናል። እና አችን ነገር ትንሽ ተናገር የለፈው ብዬ ነው። ከዚህ በላይ ውርደት የለም። የፖለቲከኞቻችን ጉድ እያደር የሚገለጥ ጥላቻ የከለለው ፖለቲካ ሲወርድ ሲዋረድ እውቀት ሲያጣ እንዲህ ነው። በመጨረሻ ላይ የሚሆነው መጨረሻዊ ነው። ሌላ ነገር የለውም። መጨረሻዊ ነው። በቃ ትወርዳለህ ትዘቅጣለህ ትዘቅጣለህ ትዘቅጣለህ ትዘቅጣለህ። በስተ መጨረሻ እንደሆነ ነው የምትመጣው። ሌላ ምንም የለው። ጭፍን ስትሆን እንደዚህ ነው። ውርደታም ስትሆን እንደዚህ ነው። ቅሌት ብርቅህ ሳይሆን ሲቀር ይሄ ነው። በቃ አንተ ይደብራል ማለት ዲጂታል ዓለም ነው የምትናገረውን ይዞ ነው የሚያስቀርል የዛሬ መቶ ዓመትም ምናምን ልጆች ያውላል እና ስትናገር ነገ የማታፍርበትን ነገር ነገ ማትሸማቀቅበትን ነገር ብትናገር ለአንተም ጥሩ ነው ብዬ ነው ማስበው። ከቀልብ ሁን። በሳር ቤት፣ አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ፣ ባለሁለት መኝታ 53 ሚሊዮን ብር ባለ ሶስት መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንሎት መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57 ሺህ ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ከተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ወደ ጌታቸው ረዳ ቦምብ እንዲልስ ጌታቸው ረዳ ወደ ህዋት የተኮሰው ቦምብ የወረወረው ቦምብ እሱ ወርውሮት ሄዷል። እስካሁን ነገሩ በጣም እየተንጫጫ ነው። የትግራይ ክልል ጊዜያዊ አስተዳደርም ጭምር ለምን ጌታቸው ረዳ እንደዚህ ያደረገ በስልጣኑ ያገኛቸውን ሚስጥሮች ማባከን ምናምን ምናምን ግን ለምንድን ነው አንድም የህዋት ሰው ጌታቸው ያረዳ ያወራው ነገር ሀሰት ነው ማለት ያልቻሉ እቺን ፎይን ተመልክታችኋታል። ሁሉም ነገሩ እውነት መሆኑን አምነዋል፣ ተቀብለዋል። አንዳቸውም ይሄ ነገር ሐሰት ነው፣ ይሄ ነገር ውሸት ነው፣ በዚህ ውስጥ የሆነ ነገር አለ ማለት አይሉም። ሁሉም አምነዋታል፣ እቺን ጉዳይ ተቀብለዋታል። ለምን አወራ ነው ችግሩ። ለምን ተናገረ። አንዳንዶቹ እንደውም ጌታቸው መጠየቅ ከፈለገ በህግ መጠየቅ የሚችለውን ጉዳይ ለምን በሚዲያ ተናገረ ነው ጩኸታቸው። በነገራችን ላይ በራስ ላይ የተሰጠ ምስክርነት እንደ ስንት ምስክርነት ይቆጠራል ነው የሚባለው? እስኪ የህግ ሰዎች ኮመንት አርጉልን። እዋቶች እራሳቸው ላይ እየመሰከሩ ነው። ባይዘዌ የእዋት ጭፍን ደጋፊዎች መስማት ስለማይፈልጉ ማመን ስለማይፈልጉ ሊያደምጡ ስለማይፈልጉ ተቸገርን እንጂ ህውሓት ደጋግሞ ራሱ ላይ ይመሰክራል። መስማት ከተፈለገ ከህውሓት መስማት ይቻላል። ደጋግሞ በመግለጫው ደጋግሞ በጩኸቱ ደጋግሞ በጫጫተው ማንነቱን፣ ምንነቱን በግልጥ ነው የሚያሳየው። ግን እኛም አንደኛ መቀበል አይፈልጉም፣ ሁለተኛ የትግራይ ህዝብ ሌላ ምርጫ እንዳለው አድርገው መሳል ስለማይፈልጉ ሌላ እንትን ውስጥ ነው የሚገቡት። እና ጌታቸው ረዳ የወረወረው ቦምብ ሳምንቱ ሊመጣ ነው። እነሱ ግን እስካሁን ከዚህ ጉዳይ ላይ ፈቀቅ አላሉ። እመኑኝ ለሚቀጥሉት ጥቂት ጊዜያትም ከዚህ ጉዳይ ፈቀቅ አይሉ። አሁን ጊዜያዊ አስተዳደሩ ለምን ይሄን መግለጫ አወጣ? ለምን ይሄን ማድረግ ፈለገ? ጌታቸው ረዳ እንዳለን ታደሰ ወረደም በአምቻ በጋብቻ ተጠላልፎ የህወሓት መረቡ ሲገባ አይሮን ነው። አንድ ነገር ግን ዛሬም ደግመን መናገር እንችላለን። ህውሓት ጦርነት የማድረግ ብቁ አቅም አሁን ላይ የለው። ቀውስ የማድረግ አቅም አለው። ቀውስ የማድረግ አቅም አለው። ኢሚዲዮት ኮዝ ደግሞ ሊያደርግ የሚችለው ነገር ምንድን ነው ብለን ማሰብ አለብን። ጦርነት የፌደራል መንግስቱን ሪያክት እንዲያደርግ በፍጥነት ልቃ አሁን ህወሀት ሰሜን ዕዝን እንደመታው ማለት ነው። አሁን እኔ ደጋግሜ ባይዘው መናገር የምፈልገው መረሳት የሌለበት አንድ ጉዳይ ህወሀት ሰሜን ዕዝን መቷል። ድብን አድርጎ ነው የመታው። ድብን አድርጎ ጥቃት ፈጽሟል። ሚሳይል ወደ ጎረቤት ሀገር ተኩሷል። ወደ ባህር ዳር ተኩሷል። ጠብደግሶ ጠርቷል። ጠብጠን እንሳከር ብሎ ጎረቤት ጠርቷል። ጠጅ ጥሎ ኑን ጠጣ በደምንናውዝ ብሎ ጦርነት ደግሷል። ይሄ ህወሃታዊ የግጭት የግብዣ ደብዳቤ መረሳት የለብንም። ለዛ ሁሉ እልቂት መነሻ፣ ለዛ ሁሉ እልቂት መድረሻ፣ ለዛ ሁሉ እልቂት መፈጠም፣ ለዛ ሁሉ ምስቅልቅል ምንጩ የህወሃት ስሁት ፖለቲካዊ ውሳኔና ድምዳሜ ነው። እንዴ እንደ ደብረ ጽዮን እኮ ከጦርነቱ መጀመር በፊት ከምዕራቡ ዓለም ሰዎቻቸው ጋር ሲገናኙ፣ ተዉት፣ በጥቂት ጊዜያቶች አዲስ አበባ ስለምንገባ የዛኔ እናስፈጽምላችኋለን ብለው የሚደራደሯቸው ጉዳዮች ጭምር ነበሩ። ተዉ፣ ጦርነት ይቅርባችሁ ሲባሉ አረኛ አብላጫ የሆነ ኃይል ስላለን ፌዴራል መንግስቱ ያን ያል የጠነከረ ስላልሆነ የአገሪቱ ትልቁ ወታደራዊ እዝን ስለመታ ነው፣ በዚህ ያለውን ብዙም አያስጨንቅም፣ የተደራጀ ሠራዊት የለውም፣ ምናምን ምናምን ምናምን ብለው ድምዳሜ ሰጥተው ነበር። እነሱ የሚያውቁት በላይነሽ አመዴን ብቻ ነበረ ንስራ ብይም ያኔ የነበረች ስለ ድሮን ያኔ አያውቁም ነበር፣ አላዩም ነበር፣ እንትን ብለዋል። አሁን ያቺ ህወሓት ያኔ የነበራትን ያህል አንጻራዊ አቅም እንኳን አሁን የላትም ያኔ የነበራትን ያህል አንፃራዊ ቁመና ያኔ የነበራትን ያህል አንጻራዊ የሆነ እንትን አሁን የላት ሊኖራትም አይችልም። ጨርሳለች። አብዛኛው የትግራይ ወጣት አሁን ላይ ከአንዣበበው የጦርነት ስጋት አንጻር ወደ መሀል ሀገር እየመጣ ነው። ማንም ከእሷ ጋር ከቆላ ተንቤን ለቆላ ተንቤን አይሮጥም። አሁን ልታደርግ የምትችለው እንደዚህ የመግለጫ ጋጋታ ነው። መግለጫዎቿ ይዘ ድንፋት ድንፋታ የለባቸውም፣ ፉከራ የለባቸውም፣ ዋ ምናምን አሁንማ ወፍ የለም፣ ወፍ የለም። አሁን ማንም እንደዛ አይውንላትም። ህዝቡ ነቅቷል። አሁን መቀሌ ስታዲዮም ውስጥ ፈረስና ውሻ ባንዲራ ቀብቶ አብራት የሚሮጥ ማንም የለም። አሁን ግን መንግስት በብልሃት ከጊዜያዊ አስተዳደሩ ጋር መነጋገር ያለባቸው ነጥቦች ይኖራል። እስቴት እስቴት ነው ስቴት ፓወር ስቴት ፓወር ነው። ሶቨርኒ ነው። አይነካም። ህውሓት በሽታዋን ካናሩባት ገዝግዞ ከጣሉ ካንሰሮቿ አንዱ ስቴት ፓወርን መቀበል አለመፈልጓ ነው፣ ወይ ለመቀበል እድሜዋ መግፋቱ። ስቴት ፓወር ህውሓቶች አንድ ማወቅ ያለባቸው ነገር ትናንትናም ሳነሳ እንደነበረው አይሚን ከትላንት በስቲያ ሳነሳ እንደነበረው ጌታቸው ረዳ የተቃዋሚ ፓርቲ አመራር ነው። በራሱ አዲስ ፓርቲ እየመጣ ነው። ስለዚህ እጁ ላይ ያለውን ቀሪ ቦምቦች በሙሉ ይወረውራል ወደ ህወሓት፣ የቀሩትን እጁ ላይ ያሉትን ማንኛውም ህወሓትን ሊያንኮታኩቱልኝ ይችላሉ ብሎ የሚያስባቸውን ቦምቦች በአጠቃላይ ይጥላል፣ ይወረውራል፣ ህወሓት ላይ ጥቃት ይፈጽማል። ለምን? እሱ ሌላ ምርጫና አማራጭ የሆነ ፓርቲን ይዞ ለትግራይ ህዝብ እየመጣ ነው። ስለዚህ ተቀናቃኝ ፓርቲ ነኝ ብሎ የሚያስበውን አካል አስቀድሞ ያደርገዋል፣ ገለል ያደርገዋል ማለት ነው። ያንን ገለል ማድረጉ ደግሞ በአንድም በሌላ በአንድም በሌላ ፖለቲካዊ ብልሃትና ፖለቲካዊ ስራ ጌታቸው ረዳ ምናልባት በስልጣን ላይ እያለ ለምን አላደረገም ብለን ስንቆጭ ከነበረባቸው ጉዳዮች አንዱ ይሄ ነው። ስንከሰው ለነበረው ክስ እጄ ላይ አርጩሚ አልነበረም ብሎ በኋላ ምላሽ ሰጥቶናል። ኦኬ አርጩሚው ነበር ምናልባት አጠቃቀሙ ላይ ችግር ኖሮ ከሆነ ብለን የተወሰነ ጀጅመንት አለ መሆኑ ሞክረን ዝም ብለን አና ስለማናግበስብስ ያው ፖለቲካ ስለሆነ የተወሰነች ነጥቦችን መከራከሪያ ነጥቦች ኖሩን ይችላሉ። ግን በጣም ከፍተኛ የሆነ ፖለቲካ ብስለትን አሳየ። አሁን ከህወሓት የመግለጫ ጋጋታ የምናየው ህውሓት ጌታቸው ባለመኖሩ ጎሎባታል። ህውሓት ጌታቸውን ሚዲያ ለማየት በጣም ፈርታለች። ምክንያቱም ቀላል የማይባል የገዘፈ ቅቡልነት በትግራይ ጌታቸው ረዳል መቶ ፐርሰንት የነበረውን የህውሓት ተቀባይነት አትሊስት ሀምሳ ሀምሳ ያደረገዋል። እንኳን አይደለም የትግራይ ስን ፖለቲካ ስላለፍ ራሱን ህውሓትን እኮ ከፈለው የለውጥ ኃይልና ህውሓትን ኢህአዴግ ቤት የበላት የለውጥ ኃይል እራሷ ህውሓት ውስጥ ተቀስቅሶ በላት ከውጭ የመጣ ኃይል አይደለም፣ ከውስጥ የወጣ ኃይል ነው የሚበላቸው። ህወሓትን ድሮም የሆነችው እንደዛ ነው። ጌታቸዋን አብያዊውን መንገድ ነው እየተከተለ ያለው። ይመቸው። አሁን ጌታቸዋን አማክራል። አብይም የሚያቀውን ላቅ ያለ ጨዋታና መንገድ ይመክረዋል ብዬ አስባለሁ። ከዛ ይውዬ ነፍሴ እግዚአብሔር ይርዳሽ። ለነገሩ እኔ እኛ በባህላችን ሙታን ነው ሙታን ነው። አሁን ነበር ሆናለች። ነበር ለነበር ለነበር ይባላል። ነበር ህዋት የሚባል ፓርቲ ነበር ግን አርፏል። አሁን ህዋት ተደጋጋሚ የሆኑ መግለጫዎችን ታንጋጋለች። በቃ ለምዕራብ ዓለም ምናምን ምናምን ምናምን። አሁን ያኔ ሊያድናት የሚሰበሰበው የነጮች ካምፕ ምናምንም ይኖራል ብዬ አላስብም። የተወሰኑ መፍጨርጨሮችን በአፍሪካ ህብረት በኩል ተደርጋለች። ነገር ግን መንግስት ብልጽግናና ፓርቲ እንደ ፓርቲ ተነጋግሮ ምን ያሰምራል የሚለውን ማንኛውንም ግጭት ማስቀረት የሚችል ውሳኔ ቢወሰን ጥሩ ነው። ህዋትን ክቀልባ ብትሆን ጥሩ ነው። ግን የሁሉ ውሳኔ የሚወሰነው በስቴት መከበር ውስጥ፣ በስቴት ፓወር አንደርስታንዲንግ ውስጥ ስቴት ስቴት ስቴት ስቴት መሆኗን በማስረግጥና በማሳየት ውስጥ ነው ብላ እናምናለን። እንግዲህ የጌታቸው ረዳ ቦምብ ግን በጣም በርካቶችን እያንጫጫች ነው። ህዋት ቤት በጣም እያንጫጫች ነው። ገና ታንጫጫለች። እኛ ማናውቀውን አልነገረንም። ትልቁ ጥቅሙ የጌታቸው ረዳ መግለጫ ለትግራይ ህዝብ ነው። ከፈረሱ አፍ ሰማው። ሀሜት ለመሰለው፣ ጥላቻ ለመሰለው ምናምን አሁን ይሰማዋል። ከራሱ ከዋት ሰው እንዲህ ናቸው እንዴ ይሄ ናቸው እንዴ? ዋሽተውናል ማለት ነው፣ ተዋሽተናል ማለት ነው ብሎ ማመን ይጀምራል። እና ይሄ እጅግ በጣም ጠቃሚ ነገር ነው። እንደዛ ነው። እኛ ግን ሁሌም እንደምለው እንደማይለወጥ አንድና ውድቃል። አዲስ ትውልድ፣ አዲስ ተስፋ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሀንስ ኮርነርን ግን ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም እንዳይረሳ። ፈጣሪ ኢትዮጵያና ሕዝቦቿን አብዝተው ይባርክ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቼርስ ጭርቁ